አሰላሙ አሌይኩም ረህመቱላሂ ወበረካቱ። ድና የተከበራችሁ ተመልካቾች እንደት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላሂ። አማሮች ይ ዛሬ እንግዲህ ማሳያችሁ የቀን ውሎዬ ወይም ቪሎግ ማለት ብሎግ ትላላችሁ እና ዛሬ እንግዲህ የቀን ውሎዬ ነው ማሳያችሁ። ጠዋት ተነሳሁኝ ማናት አስራ አንድ ሰዓት ተኩል እኔ ተነሳሁት ማናት በኢትዮጵያ ሰዓት አቆጣጠር። ከዛ ይኸው እንግዲህ ለልጆቼ ምሳ እና ቁርስ እያቆጣጠርኩ ይገኛለሁ ጋይስ እና እዚህ ጋ ደግሞ ቡላ አለኝ በአንዱ ምሳቃ ለ ለቁርስ ፍርፍር አደረኩላቸው ለልጆቼ። ለምሳ ደግሞ መኮሩን ያደረኩላቸው። ከዛ እንግዲህ ሻይ የምንጠጣበት አዘጋጀው ገንፎ እንግዲህ ቡላ ነው የምሰራው ዛሬ ለቁርሳችን እና አራት ማንኪያ አዘጋጀን። ያው አራት ስለሆን ማለት ነው። ከዛ በኋላ ያው እንትናለን ማለት ነው ሻያችን አፈላን ከዛ በኋላ እንግዲህ የመኮሮኒ ያው ትንሽ ስለሆነ ያመሳራው ለምሳቸው ብቻ ማለት ነው። ውሃ ጣድኩኝ፣ የገንፎ ውሃ ጣድኩኝ፣ ጨው አረግኩኝ፣ ዘይት ለሁለቱንም አደረግኩኝ ያው ስለሚያስፈልገው ማለት ነው። ከዛ በኋላ እንግዲህ በዚህ መልኩ እየሆነ ነው። ዘይት ለሁለቱም አረግኩኝ እና የሚገርማችሁ በጣም ለየት ያለ ነበረ። በጣም ቆንጆ ነው ግን ያው ትንሽ ጉንፋን ይዞኛል ድምፄ እንግዲህ ለድምፄ ጥራት በጣም ይቅርታማ ነው። ከዛ እንግዲህ ቡላውን በዚህ መልኩ በጆግ አድርጌ በጥበጥ አረኩት ውሃ ማለት ነው፣ በውሃ በጥበጥ አረኩት ማለት ነው። እና ፍሬሹ ቡላ ነው የተጠቀምኩት ያው ፍሬሽ ያልሆነው አለ ከፈለጋችሁ ማለት ነው። እና ጋይስ ይኸው በዚህ መልኩ እየሰራው እገኛለሁ ማለት ነው። ከዛ በኋላ ምን አደረኩኝ? ሚክስ ሚክስ አደረኩኝ ውሃውን ሲፈላልኝ ከዛ እንደዚህ በቃ በኃይል በጉልበታው ከዛ እየከደንኩኝ እንትን አልኩኝ እና ከዛ ይኸው በዚህ መልኩ አያችሁት። አያምርም ትላለች እና ባይዘ ግን እየቀዘቀዘ ሲሄድ እንዳለ እንትን ያ ልጆቼ ሚጥሚጣ ካላረክሽበት ብለው ያው ሚጥሚጣ አረኩኝ መጨረሻ ላይ እና ምጥጣ ብራ ነው የሚወዱት ባይዘ ማለት ነው። እና ከዛ እነሱን ቁርስ በሉ ከቤት አባረርኳቸው ማለት ነው። ባጃጅ መጣ በጠዋት ከዛ እነሱን ሸኝቼ ወደ አልጋ ክላስ ገባሁ። ባይዜ ግን መጀመሪያ እኔ አልጋዬን ማናጥፈው ማለት ነው። ከዛ በኋላ ያው እንግዲህ አልጋዬን እያናጣጠፍኩ ይገኛለኝ ባይዜ ግን እንትና ሆኛለው እንደማቁ እና ከዛ ያው የልጆቼን የማታ ልብስ እያጣጠፍኩ ይገኛለኝ። አሁን እንግዲህ ዳመና ስለሆነ ደግሞ ያው አንዳንድ ጊዜ ቤቱ ውጭ ላይ ጠፍጠፍ ያለውን ልብስ ውስጥ ነው ማሰጠው እና እሱን እንትናኩኝ አልጋውናን እንትን አልኩኝ አራገፉኝ። ጫፍና ጫፉ የቋጥርኩት ያው ላስቲክ ልክ ላስቲክ እንዳለው ነገር ማለት ነው። ይህ ይዘዋል አይሰበሰብም፣ ምርጥ ነው። እና እንደዚህ ቋጥሬ ከዛ አጣጠፍን ማለት ነው። እና ጋይስ ያው በዚህ መልኩ ፋ አደረግን ክላሳችን ባይዜ በዚህ አጋጣሚ እኔ ክላሴ ላይ ያለው ፍሪጁንም ብፌውንም ሁሉም ነገር ክላሴ ላይ ያለው ለምን አንድ ሳሎንና አንድ አንድ ሳሎን ነው። አንድ ሳሎን እና አንድ መኝታ ብቻ ነው ያለኝ ማለት ነው። እና ውጭ ላይ ደግሞ ያው የሸራ ኩሽና አለ እንዳያችሁት። ከዛ ይሄ ደግሞ የትራስ ልብስና ጨርቅ ከትላንትና አጥቤው ነበረ። ዛሬ ጥፍጥፍጥፍ አርጉኝና በቃ ማንጠፍጠፊያው ሰብስቤው ማኑ አጠይቁኝ። እና ይሰለቻል፣ የሚገርማችሁ ነገር ሲጠራቅም ማለት ነው ከዛ ያው እንግዲህ እንደዚህ ጥፍ ጥፍ ጥፍ እያደረኩኝ ሰበሰብኳቸው ማለት ነው። እና ያው አንዳንዴ አለ አይደለ ቦታውን እንዳልሆነ ታውቃላችሁ፣ ግን ታስቀምጣለሁ ማለት ነው። እና ያው ሁሉም ነገር እኔ ክላሴን ያስቀመጥኩት እንሻላ ደግሞ በቅርቡ ቤቴ ሄጄ ሰፍቶኝ ማለት ነው። ሰፍቶኝ ኢንሻአላ በደንብ እንትን እላለሁ ማለት ነው። እና ፋሚሊ ከዛ እንደዚህ አጸዳን ከዛ ብፌ ላይ ነው ባይዘው ልብሳችን የምናስቀምጠው ጋይስ ግማሹ እቃ አለው ግማሹ ልብስ ነው ማስቀምጥበት ለምን ቁምሳጥን ብገዛ ራሱ ክላሱ አይበቃውም ክላሱ ትልቅ ነው ግን ብፌ አለው ቁምሳጥን እንትን አለው ፍሪጅ አለው እቃችን እዛው ነው እና በጣም ከባድ ነው ብቻ አልሐምዱሊላ የራሱ ያጣሰንተ ሰዋለት ትላላችሁ ዋናው ግን አቋቅታችሁ መኖር ነው እችጋ ደግሞ እንግዲህ የቆሸሸ ልብስ ዝም ብሎ አዝረክርከውት ነበረ። ከዛ አነሳት። ይሄ መጋረጃ አባይዞ በጣም የቆየ ነው ማለት ነው። ፊት የባለቤቴ ይሄ አላራል ቤተሰቦቹ እቃ ከአረብ ሀገር የመጣ ጋር ዝይ ነበር የሚያስቀምጡት እና እሱን ለመሸፈን ነበር። ይሄንን ግማሹ ክላሴን ማለት ነው እቃ ነበረው የአደራ የተቀመጠ የተቀመጠቀ ማለት ነው። እሱን ለመሸፈን ነበረ የገዛውት ሁለት ሁለት ሜትር። የሚገርማችሁ ነገርና አሁን ግን ደራሴ የጠቀመኝ ማለት ነው። እና ያው ይሄ ደግሞ ሲኒውና ጀበናውን ሰብሬዋለሁ እና እንትን ብቻ ቀርቷል። ማስቀመጫ ብቻ ማለት ነው። እና የሚገርማችሁ አሁን እቺ ረከቦት ቀርታ አለ ያሁን ማለት ነው። እና ግን እኔ አልጥለውም፣ አልሸጠውም እንጠቀመዋለሁ። ለምን ኢንሻላህ አንተን አይልም ማለት ነው። እኔ ችግር የለብኝም ስላላችሁ በጣም ነው የምወዳት። እና እቃዎች የዛች ጋር አሉ። የሻንጣው ሻንጣ ማሻንጣ ኮተት ማኮተት። ቅርጫት በቃ የሌለ ነገር የለም። እና ያው ይሄ ግማሹ ነው የእንትኑ ማለት ነው። እና ፋሚሊ እንደምታዩት አያችሁት እቃው ግማሹ እዚህ ነው፣ ግማሹ ደግሞ ያው ልብስ አለበት እንደምታዩት ማለት ነው። እና ጋይስ እንደዚህ እያደረግን ነው የምንኖረው። ብፌ ባይዜ ሁለት ሜትር ነው፣ ሁለት ሜትር ብፌ ነው እና በዚህ አጋጣሚ ማለት ነው ያው ብፌ ቀርቷል። ምናምናም ነው ቃሁን ግን እኔ ሁን በወስደው ሳሎን ላይ ላያስቀምጠው ማሆን ማለት ነው፣ ኪችን ውስጥ ነው ማስቀምጠው። ኪችን ባይዘ በጣም ሰፊ ናት። እዛ ነው ማስቀምጠው። ኢንሻላህ ደግሞ አንድ ቀን ሲም ሲመቸኝ ሄጅ ቀርጬ እልክላቸዋለሁ። ባለሄድም አሁን ማለት ነው። እና ያው ለጊዜው ተብሎ ተከራይቷል እና በቃ መሄድ አልቻልኩኝም። ያው በጣም ከባድ ነው። ብቻ እና ያው ግድግዳውም እንትና ምናምን ምናምን ጠራር ግን ያው ከዛ በኋላ ጨረስን እና ወደ ሳሎን መጣን። ሳሎናችን አያችሁ ታያችሁ ትላላቸው እንደምታዩት ነው እንግዲህ ኮተት ማኮተት ነው ማነው እና ፍራሽ ጨርቁና ትራስ ጨርቁና ዝድቼ እንትን አላኩትም ነበረ አልመለስኩትም ነበረ እንትኑ ማለት ነው። እና ከእንትን አጥቤ ማለት ነው ከዛ በኋላ ጸዳን እንደዚህ እንትን እያል ባይዘ ግን ይሄ ፍራሽ ማለት ነው በጣም ከባድ ነው ከምላችሁ በላይ ከባድ ነው። ወገብ ነው የሚሰብረው። የእውነት እኔ እንደው በቃ ምን አለበት ሶፋ እንኳን ብገዛው አልኩኝ። የእውነት ይሄ ፍራሽ ጨርቁ ትራስ ጨርቁ እና ደግሞ ይሄ ፍራሹና ትራሱ ከምገዛ ምናል እንደሆነስ የሆነ ቀለል ባለ ዋጋ ሶፋ ብገዛ እውነቴን ነው የምላችሁ። በቃ ሶፋ ትገዛላችሁ አለቀ። ግማሹን አንድ ሁለት ፍራሽ ከፈለጋ ጣላርጉ። ከፈለጋችሁ ይሄ ነገር ደግሞ በከለር ሲገዛ በጣም ምርጥ ነው። የሚገርማችሁ ነገር ቆሻሻ ወደ ውስጥ እንትን አይለውም፣ አያዘግጠውም። የሆነ ከላይ ነው የሚያስቀምጠው፣ አንስታችሁ ማራገፍ ነው። እና እንግዲህ ደመቁ እንደዚህ እየጠረገች ትገኛለች። ግን የሚገርማችሁ ያው እንግዲህ ወለላችን ይህኛው የፊት ለፊት ቶሎ ነው ያልቀው እና ያው ከስንት ዓመት በፊት መሰላችሁ ይህንን እንትን የተገዛው ማን እና ያው እንግዲህ ወለሉንም አልቋል የኋላ የጀርበ ትላላችሁ እና እንደዚህ ወለል ውስጥ የገባውን ቆሻሻ ግድግዳ ላይ ያለውን እንደዚህ ጥርግ ጋር ቆታ ቤታ ቤት መዳማውን እንደዚህ እያጸዳው ብታየኝ ማለት ነው። እና ሀባይብ ገልቢ በዚህ መልኩ አጠዳን፣ ጥድት ጥድት አደረግን። በጣም ይቅርታ እንግዲህ ጉንፋን ስለያዘኝ ነው ማለት ነው። የዛኔ ደግሞ እንግዲህ ድምፁን እንግዲህ በኋላ ሪከርድ እያደረግኩ ነው ያለሁት፣ አልተመቸኝም ነበረ። ከዛ ይኸው እንደዚህ አጸዳን። ከዛ መወሎ ያመጣው ነው ወለወልኩት። መወልወሉ አይቀርም እንግዲህ ውሀይንካው ብዬ ነው። እና ይኸው እንግዲህ በዚህ መልኩ የፊት ለፊቱ ግን ቆንጆ ነው ወለሉ ማለት ነው። ባለሳንቲሞ ራሱ አሪፍ ነው። አሁን ቢላላጥም ቆንጆ ነው። እና በዚህ መልኩ እንግዲህ ሰረሚ ካላሰራችሁ ወለል መበጣጠሱ አይቀርም ማለት ነው በየጊዜ መቀየር አለባችሁ ከዛ ሀባይብ ገልቢ በዚህ መልኩ እንግዲህ ያጠዳን ያጠዳን ተጠራው ከዛ በኋላ ስጋጃ መጣው ስጋጃ ስጋጃ ስጋጃ ሲባል ትላላችሁ ከዛ እና ስጋጃ መጣው ከዛ ስጋጃውን አጥፌው ነበር ከፍራሽና ከትራስ ጨርቁ ጋር። ከዛ አሁን ማንጠፍ ነው የሚቀረን። እኔ እንግዲህ ስራ ስለሚበዛብኝ እንትላላችሁ ለኢዶ ራሱ አሁን ጽድት አድርጌ ነው እንተምላው። ለምን ያው መጨናነቅ አያስፈልግም። በቃ ጽድታችሁ ምናምን እንትን ማለት ነው። አንጠፋችሁ ትለቁታላችሁ። ልጅ ካለባቸው አይቆየም፣ ግን ቢሆንም የራሱ ነው ማለት ነው ሄሎ ፋሚሊ፣ ያው በዚህ መልኩ እንትን እያልኩ ይገኛሉኝ። አሁን ምን አድረገዋለሁ መሰላችሁ? ፊት ጊዜ ያነሳውን ያነሳውትን እንትን ላስቲኩን እዚሁ ላይ ነው የማደርገው። ለምን እንትን እንዳይል ቆሻሻ ወደ ውስጥ እንዳይሄድ ማለት ነው። እያነሳውኝ ያራገፍኩኝ እንትን ብለዋለሁ። እና ይህንን ፍራሽ ጨርቅ እና ትራስ ጨርቅ የሚገርማችሁ ነገር ገዛሁትና ማለት ነው እንትን አደረገ ፌድ አረገ አሁን አይደለም ወደ የዛሬ ስድስት ዓመት ምናምን የገዛውት የሚገርማችሁ ነገር ማን ነውና፣ ከዛ ገዝቸው ፌድ አረገ። ማን ነው እና የመጀመሪያ ነበር ይሄ የገዛውት፣ እና አንዳንድ ሰው ግን ወላሂ ብሎ ይሸጣል፣ አላህን አይፈራም። ማን ነው እና ያው እንደምታዩት የውስጡ በፊት የነበረው የሆነ ቀይ በነጭ ቡኒ ማለት ነው እንደዛ ነበረ። የቀይ ቡኒ የሆነው ነጭ ማለት ነው ፍላወር ፍላወር ያለው በጣም ነበር የሚያምረው። እኔ አላየሁትም ለካ ሲፈቀፈቅ እንዲህ በጠፈራችሁ እንዲህ ፍራሽ ጨርቁን ፋቅፋቅ አድርጋችሁ ስታዩት ይቦናል፣ እንደንትን የለ ይቦናል ማለት ነው ኦሪጂናሉ ካልሆነ እና ያው ምንም አረግ አልችልም። ምን አረግኩትኝ? ያው ክፌድ አረገ አጥቦ ተበጠበጠ ማለት ነው። ከዛ ያው ገልብጭ አሰፋውት ድጋሜ ማለት ነው እና ፋሚሊ አሁን እንግዲህ እንደዚህ እንትን እያልኩ ይገባል። በጣም የሚከብደው ይሄ ፍራሽ በጣም ይከብዳል፣ ግን ይሄኛው ራሱ ግልብጡ ያምራል ወይ ላይ ግልብጡ እንዴት አባቱ እንደሚያምር አትጠይቁኝ ማለት ነው። በጣም ነው የተመቸኝ ግልብጡ። እና እንደዚህ አድርግ ያስተካከልኩት ትላችኋለኝ። እና ከኋላ በኩል ደግሞ መቋጠር ያለው ተቋጥሩታላችሁ፣ እንዳይ እንዳይሸሽ ማለት ነው ተቋጥሩታላችሁ ይኸው እንግዲህ በዚህ መልኩ ይሆንላችኋል ማለት ነው በጣም ምርጥ ነው እና እኔ አሁን ይህንን አልገዛም ድጋሚ ፍራሽ ትራስ ጨርቅና ፍራሽ ጨርቁን አልደግምም ማለት ነው ለምን መሰላችሁ የደግምኝ ነው ነው አንስታችሁ አርጋ አድራግፋችሁ ስታጸዱ ሱ በጣም ያምራል ባይዞ መጅሊስ ነው የሚመስለው በተለይ ደግሞ ተካየ ያለውን ብገዙ ማሻ አላ ነው የሚሆነው ማለት ነው እና እኔ አሁን የምገዛው ሶፋ ነው ለትልቁ ቤት የሲሄድ እኔ ሶፋ ነው ማዘማ ነው። ለምን ይሄ ማንሳትና መጣሉን በጣም ከብዶኛል ማለት ነው እና ፋሚሊ ማለት ነው ተጸድቶ አለቀ አነጣኮኛ ያቺት በጣም ነው የሚያምረው ባይዘው ይሄው እንግዲህ እንደምታዩት ነው። እንግዲህ በዚሁ በዚሁ አጋጣሚ ቤቴን እዩት። መጋረጃ ይሄንን ይመስላል። ኮርኒሱ ደግሞ ይሄንን ይመስላል። የመዳበሪያው ነው ቀለም ተቀብቶ ነው ማለት ነው። ይሄ እና የቆየ ነው። አዲስ ምናምን አለም የቆየ ነው በጣም እና እንደዚህ ይሄንን ይመስላል። በጣም ነው የሚያምረው። የእውነቴ ነው ምለቶ እያችታላ። በተለይ ከምንጣፉ እና ከልብሱ ካል ይሄ ደግሞ እና መጋረጃ ይሄ ደግሞ መጋረጃ ይኖርማሉ ነው አያቹታ የበፊቱ ማለት ነው። ምናየው ለጊዜው ቆንጆ ነው ማለት ነው። እና ክላሴን በዚህ መልኩ እንትን አልኩት። ያው ገበያ ሊሄድ ነው ዘንቢሊን አስገዝቻለሁ። እና ከዛ በኋላ ገበያ ሄጄ መጣው ክኖ ገዛውኝ ሱቅ ላይ ከዛ ጣባ ገዛውኝ። ጣባ እያቸው። ጀበና ገዛውኝ። ጣባ ሶስት ፍሬ ትንሹችን እና ትንሽ እየተለቅ ያለቻን ደግሞ አንድ ፍሬ ገዛውኝ። እና ጀበናዎች ትመስለች አታምረም? አልነበረኝም እና ፋሚሊ ያው ይሄ ደግሞ ያው ትንሹ ነው፣ ትንንሾቹ ማለት ነው። ሶስት ፍሬ ትልቁ ደግሞ አንድ ትልቅ ሳይሆን ያው መካከለኛው አንድ ገዛውኝ ማለት ነው። እችን የገዛሁት እንግዲህ ትላላቸው። ከዛ የድንች መቁረጫ አልነበረኝም፣ መላጫ እሱን ገዛው። ከዛችን እችን ደግሞ ስድስት ፍሬ ማንኪያ፣ ትልልቁ አለኝ፣ ትንሹ አልነበረኝም፣ ገዛው። ከዛ ደግሞ የሩዝ አሁን በቃ እንደው አመት ባልሩ ሩዝ በጣም ነው የምወደውና የሩዝ ቅመማ ቅመም ገዛው፣ ቀረፋ ገዛው። አቺቱ ደሞ ለሰለጣ እየገዛው ማለት ነው። ከዛ ወደ ቤቴ ገብቻ ገብቻለሁ። እንገዛችሄ ማን ነው ገበያ ሄጅን የመጣሁት ማክሰኞ ነው ዛሬ ማን ነው። እና ከዚህ በኋላ ገበያ አልሄድም። እንትላላችሁ ቤት ውስጥ ያለውን የምቀርጽላችሁ፣ ተከታተሉኝ። እያንዳንዱ ነገር ቀርጽላችኋለሁ። የአመት ባል ደባቡን የአመት ባል ደግሞ እያንዳንዱ ነገር ቀርጽል። እናንተ ብቻ ላይክ ሸር እያረጋችሁ አበረታቱኝ።